በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች፣ የቅዱሳን ወዳጆች እግዚአብሔር መልካም ፈቃዱ ሆኖ የጾም ዘመናችንን በሰላም አስፈጽሙ የትንሣኤውን ብርሃን የትንሣኤውን ዜና እንድንሰማ የፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። ባለፈው ሳምንቱን ሙሉ ስለ ሰሙነ ሕማመት የነበረውን ሁኔታ ሳምንቱን ሙሉ ወደ እናንተ ባጭር ባጭሩ ሳደርስ ቆይቻለሁ። ዛሬ ደግሞ ያለንበት የትንሣኤ ዘመን ነው። በመጀመሪያ ደረጃ ጥያቄ ጠይቃችኋለሁኝ። በትንሣኤ ሳምንት አጠቃላይ ይሄ ሀምሳ ቀኑ እስከሚፈጸም ድረስ ባለ ሀምሳ የሚባለው እስከሚፈጸም እስከ በዓለ ጰራቅሊጦስ ድረስ የምንለዋወጠው የሰላምታ አይነት አለ። የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስን በዓለ ትንሣኤ ወይም ትንሣኤውን ለዓለም ለማምሰር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በተለየ ሁኔታ የምትጠቀመው የሰላምታ አይነት አለ። ሁልጊዜም ልትነጋገረው የሚገባ ይህን ሰላምታ ታውቁታላችሁ? ጥያቄ ነው። ይህን ሰላምታ እንድታውቁት በዚህ ሰላምታ ሁልጊዜም እንድትለዋወጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደግሞ ስንዱ እመቤት መሆኗን እንድታደንቋት ይህን ሰላምታ ዛሬ አዘጋጅቼ ይዤላችሁ ቀርቤ ያለሁኝ። ለቀላል ቀላል ነገር ልንመለከተው አይገባም። ቤተ ክርስቲያናችን ስንዱ እመቤት ናት፣ ምሉ ናት። ያላዘጋጀችው መጽሐፍ የለም። ኢየሱስ ክርስቶስን ለማመስገን ነው። ኢየሱስ ክርስቶስን ካለም በፊት ቀድማ ያመሰግነችው ድጓ የሚባል መጽሐፍ የጻፈች ናት። የምስጋና መጽሐፍ ጾመ ድጓ በድጓ የምታመሰግነው፣ በጾመ ድጓ የምታመሰግነው፣ በማዋሴቱ የምታመሰግነው፣ በቃል ትምህርቱ የምታመሰግነው፣ በቅኔ የምታመሰግነው፣ በአቋቋም የምታመሰግነው፣ መልካ መልኮችን በመድረስ የምታመሰግነው፣ ድርሳናትን በመጽሐፍ የምታመሰግነው፣ በስብከት የምታመሰግነው፣ በቅዳሴ የምታመሰግነው ለሱ ፊ ቦታና ልዩ ትኩረት አድርጋ በሕይወቷ ሙሉ የምትመራበት አማኞች የሚመሩበት እጅግ በጣም አይላፋት መጻሕፍት ያሏት ቤተ ክርስቲያን ኢየሱስ ክርስቶስን የምትሰብክ መሆኗን ደግሞ የራሳችን ብቻ ስላልሆነች በተግባር የምናረጋግጥበት ስለሆነ እየገባችሁ እንደ ቤተ ክርስቲያን እየቀረባችሁ ጠይቆ ደስ ይለኛል። ስለዚህ ዋናው ነገር በዛሬው ዕለት ወደ እናንተ ማድረስ የምፈልገው በትንሣኤ በዓል ምን አይነት ሰላምታ ነው የምንቀያየረው? እግዚአብሔር የተመሰገነውን ኢየሱስ ክርስቶስ ከሙታን ተነስቷል። አራት ወንጌላውያን ይመሰክራሉ። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? እንደተናገረው ተነስቷል። በዚህ የለም፣ ኑ ስፍራ እዩ እያሉ ሰው ሳይሆን የሰማይ መላእክት ራሱ መስክረዋል ማለት ነው። በትንሣኤው ፍቅር ሲቃጠሉ የነበሩት በአምላካቸው ፍቅር ሲቃጠሉ የነበሩት ለምሳሌ እንደነ ማርያም መግደላዊት ያሉት ሴቶች በተለይ እናቶቻችን እህቶቻችን፣ አንጀታቸው የሚራራ አንጀታቸው በርኅራኄ የተሞላ በጎ ነገር ካዩ በበጎ ነገር እስከሞት ድረስ የሚሄዱ እምነታቸው የጸና ፍቅራቸው የጸና ሀዘናቸውም የበረታ ነው። እናቶቻችን እህቶቻችን፣ ለዚህ ነው በዚያ በመከራ ዘመን ኢየሱስ ክርስቶስ በሚያዝበት ዘመን ወንዶቹ ደቀ መዛሙርት ጥለው ሲጠፉ፣ ከዮሐንስ በቀር ሴቶቹ ነበሩ እያለቀሱለት ያሉ። ከአጠገብ ሆኖ ያለቅሱለት ነበር። የመረረ ልቅሶ ያለቅሱ ነበር። ከአጠገብ ሆኖ አንጀታቸው እስከሚቃጠል ያዝኑ፣ ያለቅሱ፣ ይተክዙ ነበር። ስለዚህ ብዙ መከራ ናይተዋል በዚያም ያን ያህል ግርፋት ሲደርስበት አልቅሰዋል፣ አዝነዋል። በተቀበረበት ሰዓትም ከመስቀል ወዶ በሚቀበረበት ሰዓት እንዴት እንደ ስራቱ መሰረት ሽቱ ሳንቀባው እንዴት እንተኛለን እንዴት እንቀራለን ብለው በሌሊት ጨለማ ሳይፈሩ ነገር ግን አይሁድን በመፍራት በሌሊት አውሬውን ተጋፍጠው ተመልከቱ፣ አይሁድ ከአውሬዎች በልጠው ነበረ። አይሁድን ከአውሬዎች በላይ ፈርተዋቸው ነበር ከአንበሳ በላይ ተፈርተው ነበርና አይሁድ እነሱን ፈርተው በሌሊት ወደ መቃብሩ ይገሰግሱ ነበር ለምን ካላቸው ትልቅ ፍቅር የተነሳ ካላቸው አክብሮት የተነሳ ልቡናቸው ስለተሰበረ ስለወሰኑ ስለዚህ ይሄን ለማድረግ ወደ መቃብር ሂደው ነበረ መቃብሩ ሂደው ደግሞ እዚያ እየደረሱ እያለ ድንጋዩን ማን ያነሳልናል ብለው ሲያሰቡ ድንጋዩ ትንከባሉ አገኙት እግዚአብሔር የልቡናቸውን ፈጸመላቸው በዚያም የእግዚአብሔር መላይክት ምናሏቸው ለምን ትትሐስሳሁ ለሕያው ምስለ ምውታን ሕያውን ከሞታን መካከል ለምን ትፈልጉታላችሁ፣ እንደተናገረው ተነስቷል ብለው ነግራቸዋል። አራቱን ወንጌል አንቡ፣ አራቱን ወንጌላውያን የአራቱ ወንጌላውያን መልእክቶችን አንቡ፤ የማቴዎስ ወንጌል ምዕራፍ 28፣ ማርቆስ 16፣ ሉቃስ 24 ዮሐንስ ሀያ ላይ ገብታችሁ አጠቃላይ ስለ ትንሳኤው የሚናገሩ ናቸው ተመልከቱ። አንደኛ ቆሮንቶስ ምዕራፍ አሥራ አምስት ሐዋርያው ቅዱስ ጳውሎስ የተናገረው፣ ቅዱስ ጴጥሮስም እንደዚሁ በአንደኛ ጴጥሮስ መልእክቱ ላይ ተናግሯል። ሁሉም ሁሉም ዘግበውታል። ስለዚህ እዚያ ላይ ገብታችሁ ስለ ትንሳኤው ማየት ይቻላል ማይንበብ ይቻላል። እኔ ግን ዛሬ እንደነገርኋችሁ በመግቢያ ላይ በትንሳኤ ሳምንት እስከ ጰራቅሊጦስ ድረስ እስከ በዓለ ሃምሳ ፍጻሜ ድረስ ምን አይነት የትንሣኤ የምንለዋወጠው ሰላምታ ምን አይነት ነው የሚለውን ነው። እሱን ነው ለማስያዝ የፈለጉት። እናንተም ይህችን ቁም ነገር ያዟትና ሁሌም ተማሪዎች ሳትሆኑ እናንተ ደግሞ ሱራችሁ ማስተማር ያስፈልጋል። ማጥናት ያስፈልጋል። በእውነት የቤተ ክርስቲያንን ስርዓት እንማር፣ ዶግማውን እንወቀው፣ እናንብ፣ እንጠይቅ። ዜማው አለ። ቅኔው አለ አቋቋም አለ። ይህቺ ቤተክርስቲያን የሚጎልባት የለም። አጋጣሚ ደግሞ የተፈጠረ ነው ያለ ነው በኢትዮጵያ ውስጥ ነው በኢትዮጵያ ምድር ነው ሁሉም ምሁራን ባሉባት። በሌላ ቦታ ምሁራንን አጥተው በኢንተርኔት የሚማሩ አሉ። በኢንተርኔት ዜማውን የሚማሩ አሉ። በኢንተርኔት አቋቋም የሚማሩ አሉ። በኢንተርኔት ቅኔ ለመማር ይሞክሯሉ። በኢንተርኔት ቃል እግዚአብሔር ይማራሉ። እኛ ግን መምህራንን እንዳሉ መሰረቶች የሆኑትን መምህራን እያገኘን አንማርም። መጽሐፍትን እያገኘን አናነብም። ሌሎች ቦታ በኢንተርኔት ነው እየተማሩ ያሉት መጽሐፍትን ባለማግኘታቸው ምክንያት ማለት ነው። እኛ ደግሞ እጅግ በጣም እድለኞች ነን። ስለዚህ እናንብብ፣ እንከታተል። ና ይህን ሰላምታ ልንገራችሁ። ዋ ወደ ዋናው ጉዳይ ለምጣ። ይችም ሰላምታ ብቻ ነው የምነግራችሁ። በማስተዛዘር የሚነገር ነው። ክርስቶስ ተንስአ እሙታን በአብይ ኃይሎ ስልጣን። አንዱ ክርስቶስ ተንስአ እሙታን ይለዋል። ቀጥሎ ያለው ጓደኛው ደግሞ በአብይ ኃይሎ ስልጣን ይላል። ሰላምታ የሚለዋወጡ ከአንድ ጋር የሚሆን ከብዙ ጋር የሚሆን አሰሮ ለሰይጣን ይላል። ቀጥሎ ያለው ደግሞ ሁለተኛው ምን ይላል? አገአዞ ላዳም ይላል። ሰላም ይለዋል። መዝ ያሰኮ ነፍሳ ሰላም ይላል። ትርጓሜው ምንድን ነው? ክርስቶስ ተንስአ እሙታን፣ ክርስቶስ በአብይ ኃይሉ ስልጣን፣ በታላቅ ኃይልና ስልጣን ክርስቶስ ተነሳ። አንደኛው ክርስቶስ ተንስአ እሙታን፣ ክርስቶስ ከሙታን ተነሳ ይለዋል። ሁለተኛው ምን ብሎ ይመልስልታል? በታላቅ ኃይልና ስልጣን ነዋ ይለዋል፣ ይመልስለታል ሶስተኛ አሁንም አንደኛው ምን ይዋል? አሰረው ለሰይጣን ያለው ሰይጣንን አሰረው ይለዋል። ሁለተኛው ደግሞ ምን ይዋል መልሶ፣ አንድም ሆነ ብዙ አገዞ አዞ ለዳማ ግዳምን ነፃ ወጣው ይመልሳል። ሰላም ይለዋል። ሰላም ሰላም ሆኗል ይለዋል። ከእንግዲህ በኋላ ፍጹም ሰላም ሆኗል። ፍስሐ ወሰላም፣ ከዚህ በኋላ ደስታና ሰላም ሆኗል። ደስታና ሰላም ሆኗል ብለው ያወጃሉ ማለት ነው። ትንሣኤው ምን ይዞ መጣ? የክርስቶስ አነሳስ ምን አይነት ነው? ክርስቶስ ተንሥአ ሙታን ከሙታን ተነሳ። ግን በምን አይነት ሁኔታ ነው የተነሳ ሲባል በራሱ ስልጣን በአቢይ ኃይል ወስልጣን፣ አስቡ በአቢይ ኃይል ወስልጣን ዊዝ ግሬት ፓወር ኤንድ ኦቶሪቲ ማለት ነው። ክሪስት ሀዝ ሪዝን ክርስቶስ ከሙታን ተነሳ ዊዝ ግሬት ፓወር ኦቶሪቲ። እንዴት አይነት አነሳሰው ሲባል በራሱ ኃይልና ስልጣን ዊዝ ግሬት ፓወር ኤንድ ኦቶሪቲ ነው ማለት ነው። ይሄ ያመሰክራል ማለት ነው። ስለዚህ አነሳሱ በታላቅ ኃይልና ስልጣን ነው። ለምሳሌ ሌሎቹ ሙታን የተነሱ አሉ። ለምሳሌ አልዓዛርን እንውሰድ። አላዛር ተነስቷል። እነ ኤልያስ እነ እዝራ ያስነሳቸው ሙታን አሉ። እነዚያ ምን ያስፈልጋቸዋል? አስነሽ ያስፈልጋቸዋል። አስነሽ በእግዚአብሔር ስም ነው፣ ቅዱሳን ሙታንን ያስነሱት። እዝራ ሙቶ እያለ አጽሙ አስነስቷል። ይሄ ሁሉ የሆነው የእግዚአብሔር ቅዱስ ስለሆነ ነው። ሌሎቹ በማን ስም ነው የሚያስነሱ? በእግዚአብሔር ስም። ኤልያስን ብናስብ ብዙ ጸሎት አድርጎ ነው ያንን የመበለትቷ ልጅ ያስነሳው። በእግዚአብሔር ስም ማለት ነው። በእግዚአብሔር ስም ነው። በታላቅ ኃይልና ስልጣን፣ ኃይልም ልብ በሉት። በታላቅ ኃይልና ስልጣን ዊዝ ግሬት ፓወር ኤንድ ኦቶሪቲ አይልም። በእግዚአብሔር ስም ነው እነሱ ያስነሱት። ስለዚህ በታ ይሄኛው ትንሣኤ ልዩ ያደርገዋል። ልዩ የሚያደርገው ዊዝ ግሬት ፓወር ኤንድ ኦቶሪቲ በራሱ በታላቅ ኃይልና ስልጣን ነፍሴን ልሰጣት መልሽም ላስነሳት ስልጣን አለኝ ነው ብሎ የተናገሩ በመጀመሪያ ደረጃ ነው። በዮሐንስ ወንጌል ላይ ስናነብ የምናገኘው ማለት ነው። ስለዚህ በታላቅ ኃይልና ስልጣን መነሳቱ አይሁድ ከኋላ በአይ ስልጣን ትገብር ዘንተ፣ ይሄንን በማን ስልጣን ታደርጋለህ ብለው ጠይቀውት ነበረ። ይህን የሚያደርገው በራሱ ስልጣን ነው። በማን ስልጣን ታደርጋለህ ብለው የጠየቁበት ምክንያት ሌሎቹ ነቢያት በእግዚአብሔር ስም ሙታን ያስነሱ ነበር፣ በእግዚአብሔር ስም ይፈውሱ ነበር፣ በእግዚአብሔር ስም ብዙ ስራዎችን፣ ድንቅ ስራዎችን ይሰሩ ነበር። በእግዚአብሔር ስም ባህርን ከፍለዋል፣ በእግዚአብሔር ስም ነፋሳትን ገጽጸዋል፣ ብዙ ነገር አድርገዋል። በእግዚአብሔር ስም ፀሐይን አቁመዋል፣ በእግዚአብሔር ስም ጠላትን ገድለዋል፣ ብዙ ነገር አድርገዋል። በእግዚአብሔር ስም በማን ስም በእግዚአብሔር ስም ግን ኢትስ ኖት ዊዝ ግሬት ፓወር ኤንድ ኦቶሮቲ ይሄ በታላቅ ኃይልና ስልጣን አይደለም። በራሳቸው ኃይል የሚያርጉት በማን ነው? በእግዚአብሔር ስም ኤልያስ ሰማይን ለጎመ። በእግዚአብሔር ስም እያሱ ፀሐይን አቆመ። በእግዚአብሔር ስም ሙሴ ባሕረ ኤርትራን ከፈለ። በእግዚአብሔር ስም ሙሴ ከጠላት ጋር ተጋደለ። በእግዚአብሔር ስም ሙሴ ጠላትን አሰጠመ። በእግዚአብሔር ስም ሙሴ ከላይ መናን ከሰማይ አወረደ። በእግዚአብሔር ስም ከአለት ላይ ውኃን አፈለቀ። በእግዚአብሔር ስም አርባ ዘመን ሙሉ እስራኤልን መራ በእግዚአብሔር ኃይል፣ እግዚአብሔር ኃይል እንጂ በራሱ ኃይል አይደለም። ማንም በራሱ ኃይል ያደረገ የትኛውም ቅዱስ የለም። ነገር ግን ከዚህ ልዩ የሚያደርገው የክርስቶስ ትንሣኤ ምንድን ነው? ዊዝ ሂዝ ኦን ፓወር ኤንድ ኦቶሪቲ በት ኖት ዚ አዘር ፓወር፣ የሌላ ኃይል አይደለም፣ በራሱ ኃይል፣ ኢን ሂዝ ኦን ፓወር ኤንድ ኦቶሪቲ ነፍሴን ለሰጣት ላስነሳትም ኃይል አለኝ ብሎ እንደተሰልጣን አለኝ ብሎ እንደተናገረው። ስለዚህ ያነሳሱ ምንድን ነው? ዊዝ ግሬት ፓወር ኤንድ ኦቶሪቲ በአብዬ ኃይለ ስልጣን በታላቅ ኃይልና ስልጣን በራሱ መነሳቱን ነው ትንሳኤውን የምናረጋግጠው ማለት ነው። ትንሳኤው እንደዚህ ነው። አላዛር ሲነሳ አላዛርን ምንድን ነው ያለው? አላዛር አላዛር ነአ ጸአ መቃብር ና ከመቃብር ወጣ ብሎ በራሱ ስልጣን ያስነሳው አላዛር ልብ በሉ። አልዓዛርን በራሱ ስልጣን ነው። የዮሐንስ ወንጌል ምዕራፍ 11 እንደዚሁ ደግሞ የሉቃስ ወንጌል ምዕራፍ 7 ላይ ስንመለከት የመበለቲቷን ልጅም ያስነሳው በማን ስልጣን ነው? በራሱ ስልጣን ነው። አንተ ጎበዝ እልሃለሁ ተነስ ብሎ ያስነሳው በራሱ ስልጣን ነው። አምስት እንጀራንና ሁለት አሳን አበርክቶ ሲመግብ በራሱ ስልጣን ነው። ውሩ ለምሳሌ የጢሜዎስ ልጅ በርጢሜዎስ ዮሐንስ ዘጣይ ላይ ስንመለከት እሱንም አይን ምራቅ እንትፍ እንደ ስጋ ለባሽነቱ ፍጹም ሰው ፍጹም አምላክ ስለሆኑ በፍጹም ሰውነቱ ምራቁን እንትፋልና ጭቃውን አብቁቶ በግንባሩ ላይ የአይን ሰራለት። ስለዚህ ያን ቅር ሰራና፣ ሂድ በሰሊሆም ታጠብ አለ። አይኑን አብረው እንደ ስጋነቱ ምራቅ መጥፋት፣ እንደ ስጋነቱ ጭቃ ማቡካት፣ እንደ አምላክነቱ በግንባር ላይ የአይን ምልክት ለሌለው የአይን ምልክት መስራት፣ ማጽናት፣ ጭቃውን ያልቦካ ጭቃ ማጽናት መቻልና፣ አካል ማድረግ፣ ወደ አካልናት መቀየር፣ ብርሃን ሳይኖረው ብርሃን ለሌለው ብርሃን መስጠቱ ይህ አምላክነቱ ስራ በምን አይነት በራሱ ስልጣን መጻጉን እንደዚሁ ደግሞ የዮሐንስ ወንጌል ምዕራፍ አምስት ገብተን ስንመለከት መጻጉን ምንድን ነው ያለው? መድሀን ትፈልጋለህን? ልጸልይልህ አላለውም። ስለዚህ መዳን ትፈልጋለህን? አለው። ሰው የለኝም ማለት ተነሳና፣ አልጋህን ተሸክመ ይሄድ። በማን ስልጣን? በራሱ ስልጣን ዊዝ ግሬት ፓወር ንድ ኦቶሮቲ በራሱ ስልጣን፣ ኢን ሂዝ ኦን ፓወር ንድ ኦቶሮቲ ያደረገው ጉዳይ ነው። ስለዚህ በራሱ ስልጣን አሁንም ከሙታን መካከል ሲነሳ ሞትን አቸንፎ፣ ሞት ሆይ መውጊያ የታለ? ሞት ሆይ ሲኦል ሆይ ማሸነፍ የታለ? ሞትንም ሲኦልንም አቸንፎ ከመቃብር የተነሳው በማን ነው? በራሱ ስልጣን በራሱ ኃይል ነው የክርስቶስ መነሳት ይሄ ነው። ይሄንን የምናውጀው ክርስቶስ ከሙታን ተነሳ እንላለን። ክሪስት ክርስቶስ ተንሥአ እሙታን፣ ክርስቶስ ከሙታን ተነሳ። በአብይ ኃይሉ ስልጣን ይላል። በታላቅ ኃይልና ስልጣን አነሳሱ፣ በታላቅ ኃይልና ስልጣን በራሱ ስልጣን መነሳቱን እንመሰክራለን ማለት ነው። ቀጥሎ ያለው አሰሮ ለሰይጣን ሰይጣንን አሰሩ ይላል። ታዲያ ምን ለማድረግ ነው የመጣ የእግዚአብሔር ልጅ? ዲያብሎስን አሰራር ያፈርሰን የእግዚአብሔር ልጅ ተወለደ ተገለጠ። አንደኛ ዮሐንስ ምዕራፍ 3 ቁጥር ስምንት ላይ የምናገኘው ቃል የሚነግረን ሜን ነው የሰይጣንን አሰሮ ለሰይጣን ሰይጣንን አሰሩ ሰይጣን አቀማጣ በሰው ላይ ሰልጥኖ የነበረው ለ5500 ዘመን ሙሉ በሰው ልጆች ላይ ሰልጥኖ የነበረው ሰይጣን ባለስልጣኑ ኢየሱስ ክርስቶስ በራሱ ስ ክሬት ፓወር ን ኦቶሮቲ ሃዘ ፓወር ን ኦቶሮቲ ፓወር ና ስልጣን ያለው ኢየሱስ ክርስቶስ በመጣበት ሰዓት ስልጣኑን አጣ። ሰይጣን ታሰረ፣ መፈረካከፍ ጀመረ። ስለዚህ ሰይጣንን አሰረው። የሰው ልጆች በሰው ልጆች ላይ 5500 ዘመን ሰልጥኖ የነበረው ሰይጣን ታሰረ፣ አቅም አጣ። አሁን እኛንን አቅም እየሰጠ ነው ያለ አሁን እኛንን ፍጹም ክርስቲያን ሆነን ኖሮ ሲገባን ፍጹም መንገዱን ጠብቀን መኖር ሲ ይገባል። የእግዚአብሔርን መንገድ የኢየሱስ ክርስቶስን መንገድ መጠበቅ ሲገባን፣ ለሰይጣን እየተጣላን፣ እየተበላላን፣ እየተከፋፈል ለሰይጣን አቅም እየሰጠ ነው ያለ እኛ እንጂ እሱ ታስሯል። እግዚአብሔር የተመሰገነ ይሁን። ስለዚህ አሰሩት ሰይጣን አሰሩ፣ ስልጣን የለውም። ከዚህ በፊት ለ5500 ዘመን ብሎ ሁላችንም የሰይጣን ባሪያዎች ነበር አዳም፣ ግብሩ ለዲያብሎስ ሔዋን፣ አመቱ ለዲያብሎስ ተጽፎ እንደሚባለው አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ አገልጋይ ባሪያ እንደተባለው የተብለን ነበር፣ አምስት ሺህ አምስት መቶ ዘመን የምኖሩ። ነገር ግን ኢየሱስ ክርስቶስ ከመጣ በኋላ በነጻነት ልትኖሩ ክርስቶስ ነጻ አወጣችሁ ብሎ ቅዱስ ጳውሎስ እንደተናገረው የሰው ልጅ ከእስራቱ ነጻ አወጣው። ሰይጣንን ግን መልሶ አሰረው። አሰረው ለሰይጣን አጋዞ አዳምን ነጻ አወጣው። ነጻ ያወጫችን እሱ ነው። ህንፃ ውጫችን ውስጡ ነው። ሰላም ሆኗል። ወእመኤዝ የሰኮና ፍሳው ሰላም ከዚህ በኋላ ደስታና ሰላም ሆነ። ሰላምና ደስታ ሆነ። አላያችሁ? ስለዚህ የጠፋብንን ሰላም ያጣጣነውን ደስታ የመለሰልን ይህን ይዞ ነው ሐዋርያው ቅዱስ ጳውሎስ ሁልጊዜ በጌታ ደስ ይበላችሁ፣ ደግም የላችኋሉ። ሁልጊዜ በጌታ ደስ ይበላችሁ ፊልጵስዩስ አራት አራት ላይ ይህንን ነው የሚናገሩ መልክ ማለት ነው አሁን እግዚአብሔር ስልጣኑን የሰጠን በዚህ እንግዲህ በልጁ አማካኝነት ኢየሱስ ክርስቶስ በኢየሱስ ክርስቶስ አማካኝነት ያጣነውን ሰላም፣ ያጣነውን ፍቅር፣ ያጣነውን ህብረት፣ ያጣነውን ነፃነት መለሰልን። የተዘጋቸው የዲያብሎስን አሰራር አፈረሰልን። የዕዳ ደብዳቤያችንን ደመሰሰልን። እንደዚሁ ደግሞ ነጻነታችንን ሰጠን። የተዘጋቸዋን የገነት በር እውነት መንገድ እውነት ህይወት ሆኖ ከፈተልን። ዘፍጥረት ሶስት ላይ ስታዩ ገነት ተዘግታ ነበር። አይልባዳም የሚገለባበት ሰይፍ ባለው ትጠበቅ ነበር። ያችን የከፈተልን በምንድ ነው? ዊዝ ግሬት ፓወር ኤንድ ኦቶሪቲ በደሙ መፍሰስ በስጋው መቆረስ በታላቅ ኃይልና ስልጣን እንደገና ገነትን ከፈተልን። ለጽድቅ አበቃል። ኩነኔዎች ነበር። ዓመተ ፍዳ ዓመተ ኩነኔ የፍዳና የኩነኔ ዘመን አምስት ሺ አምስት መቶ አከተመና ዓመተ ምሕረት የምሕረት ዘመን ተባለ። ስለዚህ ይህን የሚያመላክት እናም በአጭሩ ሰላምታ ስንለዋወጥ ምን ማለት አለብን? እንደገና ደግሞ አለሁኝ አንደኛው ሰላም የሚለው ቀድሞ ያየው ክርስቶስ ተንሥአ እሙታን ይለዋል። ሁለተኛው ምን ይላል? በዐቢይ ኃይል ወስልጣን ይላል። ሁለተኛው አሰሮ ለሰይጣን ይላል። አንደኛው ክርስቶስ ተንሥአ እሙታን ብሎ የጀመረው ምን ይላል ቀጥሎ? አሰሮ ለሰይጣን ይላል። ያኛው በዐቢይ ኃይል ወስልጣን ያለው ደግሞ አግዐዞ ለአዳም ብሎ ይመልሳል። ሰላም ይላል። የመጀመሪያው እምይእዜሰ ኮነ ፍስሐ ወሰላም ይላል። ሁለተኛው ስለዚህ ይህንን ነው በትንሣኤው መስከር ያለብን። ይህን ስታዩ ቤተ ክርስቲያን ስለ ትንሣኤው ስለ ኢየሱስ ክርስቶስ ትንሣኤ ምን ያህል ጥልቅ እውቀት እንዳላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ስለ ትንሣኤው ምን ያህል ጥልቅ እውቀት እንዳላት፣ ምን ያህል ጥልቅ ግንዛቤ እንዳላት፣ አባቶቻችን ቅዱሳን ምን ያህል ሕይወት እንደነበራቸው፣ አካሄዳቸው ምን እንደነበረ የምሁራን ልጆች የእውነት አማኞች ልጆች መሆናችን ማወቅ አለብን። የእሳት ልጆች መሆናችን ማወቅ አለብን። የእሳት ልጆች አመድ ሳይሆን፣ ዛሬ ግን ትቢያ እየጠፋ ነው፣ ምልክት የሚሰጥ እየጠፋ ነው። ስለዚህ ያለን ወጣቶች ወጣቶች፣ በርቱ፣ ጠንክሩ፣ እወቁ፣ አንቡ፣ ጠይቁ፣ ተመራመሩ። ለምሳሌ በይሰሞን ዲያቆን ምህረት መላኩ የሚባለውን በአሜሪካ ሃርቫርድ ሃርቫርድ ዩኒቨርሲቲ ላይ የሰራውን ተአምር ታያላችሁ። እንደዚያ ነው አንባቢዎች መሆን ያላችሁ መሆን ያለባችሁ እንደዚያ ነው ጥያቄዎች መሆን ያለባችሁ። ዛሬ እግዚአብሔር ይመስገን የቴክኖሎጂን እውቀት የሰጠ እግዚአብሔር ይመስገን። መምህራን በየእጃችን ያለ በያዝነው ሞባይል ላይ በኢንተርኔት መምህራን እናገኛለን፣ መጠየቅም እንችላለን፣ በአካል ማግኘት እንችላለን። ብዙ ነገር እውቀት ለሚፈልግ ሰው የተሻሻለበት ነው። ትንሣኤ በኋላ ያሉ ዕለታት ደግሞ በሰሙነ ሕማማት እንደነበሩት በሰሙነ ትንሣኤ ያሉ ዕለታትም ስያሜ አላቸው። ለምሳሌ በእሁድ ትንሣኤ ነው። ሰኞ ማን ይባላል? ማዕዶት ማለት መሻገር፣ መሸጋገሪያ ማለት ነው። ስለዚህ ከሲኦል ወደ ገነት ከሞት ወደ ሕይወት ከባርነት ወደ ልጅነት ተሸጋገርን። ነፃ ወጣን ብለን ነፃ መውጣታችንን የምናስብባት ዕለት ሰኞ ናት። ሰኞ ምን ትባላለች? ማዕዶት ትባላለች። ባጭሩ ማዕዶት መሻገሪያ፣ መሸጋገሪያ። ስለዚህ ምን አድርገናል? ኢየሱስ ክርስቶስ ምን አድርጎናል? ታላቁ ውለታ የዋለልን አንደኛ ከባርነት ወደ ልጅነት አሸጋግሮናል። ተሻግረናል ማለት ነው። ማዕዶት አድርጎ ተሸጋግረናል ከባርነት ወደ ምን ወደ ልጅነት ከሞት ወደ ምን ተሸጋግረናል ወደ ህይወት ሞት የነበረው በዲያብሎስ ስልጣን ውስጥ ነው አሁን ግን ወደ ህይወት ገብተናል ነው ከሞት ወደ ህይወት ከባርነት ወደ ልጅነት ከሞት ወደ ህይወት ከሲኦል ደግሞ ወደ ገነት። በሲኦል ውስጥ ነበር አጠቃላይ ያዳም ዘር ሁሉ የሚኖሩ። አሁን ግን ወዴት ነው? ወደ ገነት ነው ማለት ነው። ስለዚህ ማዕዶት ማለት መሸጋገር፣ ያሸጋገረንን ሁላችንንም ከሲኦል ወደ ገነት፣ ከባርነት ወደ ልጅነት፣ ከሞት ወደ ህይወት ያሸጋገረንን የምናስብባት እለት መሆን አለባት ብለው አባቶቻችን የወሰኑት ነው። አያቸው ምን አይነት ምሁራን አባቶች እንደነበሩ፣ ምን አይነት ቅዱሳን አባቶች እንደነበሩ አስቡ። በአባቶቻችን ልንኮራ ይገባናል። እግዚአብሔር የተመሰገነ ይሁን። ስለዚህ የእነሱ መጽሐፍት ማንበብ አለብን። ከዛ በላይ ደግሞ መጽሐፍ ቅዱስን በደንብ ካነበብን በኋላ ደግሞ የቅዱሳን አባቶች ማብራሪያ የተነተኑት አለ፤ ሃይማኖተ አበው በሚባል መጽሐፍ ላይ፣ ግብረ ሕማማት በሚባል መጽሐፍ ላይ እጅግ በጣም ታላላቅ ግዙፋን በሆኑ መጽሐፍት ላይ ምስጢሮች ሁሉ እዚያ ጋር ትርጓሚዎች አሉ። ስለዚህ እናንብ። ማዕዶት መሸጋገሪያ ነው። የሚሰናበታቸው ያሉ ስንሰናበትም በምንድ ነው ክርስቶስ ተንሳ እሙታን በአብይ ኃይሉ ስልጣን አሰሮ ለሰይጣን አገአዞ ለአዳም ሰላም እሜ እዚያስተኮነ ፍስሀ ወሰላም ሰላምን የሰጠን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን ለትንሳኤው ያደረሰን በዘመናችን ሁሉ ስንወድቅ እያነሳ ስን ቆሽ እያጠበ እድሜ ለንስሐ እየሰጠ የተፈቀደልን መልካም ዘመን ጨርሰን በመጨረሻም የህይወት አክሊልን እንድንቀዳጅ አምላካችን እግዚአብሔር ይርዳን አንድ ማሳሰቢያ አለኝ አገልግሎቱ እንዲበዛ እባካችሁን። እኔ እስካሁን ምንም ሳንቲም ያገኘሁበት የለኝም፣ አምስት ሳንቲም አላገኘሁም። ጥቅሙን የማገኘው ግን ከፈጣሪ ነው። በሰው ፊት የሚመሰክርልኝን እኔ በሰማያዊ አባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝን እኔ በሰማያዊ አባቴ ፊት እክደዋለሁ። የማቴዎስ ወንጌል ምዕራፍ 10 ቁጥር 32። እኔ ይችን ቃል በመመስከሬ እግዚአብሔር ኢየሱስ ክርስቶስ በሰማያዊ አባቱ በአፊት ይመሰክርልኛል፣ ነጻ ወጣለሁ ብዬ ነው ለራሴ እየልፈዋለች። ትልቅ ጥቅም ስላለች ነው። ቃሉን መናገርም የዘላለም ህይወትን ያሰጣል ዋጋ ነው ለራሴ የለፋለሁ። እናንተ ደግሞ ይህችን በማስተላለፍ ለራሳችሁ ዋጋ ለማግኘት ሞክሩ። ምን አለ ራሳችሁ ተናግራችሁን ማስተላለፍ ይቻላል። ከዚያ በተረፈ ደግሞ የተዘጋጀንበትን ነገር ሰብስክራይብ እና ሸርግ ያደረጋችሁ ለሌሎቹ ብተርፉ እኮ እናንተም ምስክሮች እየሆናችሁ ነው ነው እና እንዲሁ እንደ ዘመናዊ እንደ ፖለቲካ ወይንም እንደዚህ እንደሚያጣሉት ይሄ የማይፈለጉ መጣጥፎች የማይፈለጉ ንግግሮችን አይደለም፣ ሰብስክራይብና ሼር አድርጉ ልኝ እምላችሁ። እነዚያ የፖለቲካ ጉዳይ የሚሄዱት የሚከፋፍሉት፣ የሚገነጣጥሉት፣ የሚጠላሉት እሱ ሰብስክራይብ ሲሆን በአንድ ቀን በመቶ ሺህ የሚገባ ነው። ምክንያቱም የጥላቻ ነገር ስለሆነ ካዲያ በጎውን ነገር ብታስተላልፉት ምን ችግር አለው? ልዑል እግዚአብሔር ልቡናችንን ይመልስልን። ወስብሐት ለእግዚአብሔር። ይቆየን።